እንደ ዘጠኝ ወር ተሸክመ አርግዛ አንድ ቀን የምታምጠው ምጥ ራሱ ስንት ዋጋ ያስከፍላል? በሞት እና በሕይወት ጉዳይ ሆና ወልዳ እንደገና ሶስት አመት ሁለት አመት አጥብታ ልባ እስከሚሳብ ድረስ ነው የምታጠበው። ይሄን ይሄንን እናንተ ታቁታላችሁ እንዴ? እንደው እንደዚህ በቀላሉ ልጅ ለፍ አድርጋችሁ የምትወስዱት እንዴ? እኔ ቆይ፣ እንደው እናንተ ቆይ፣ እንዴት ነው የምታስቡት? እንደው እስኪ ትንስ ልጆችን ከእናት ከመቀመጣችሁ ከመለያየታችሁ በፊት እስኪያስቡ ያችን ያማጠቻትን ቀን አብራችሁ አመጣችኋል? አስረግዛችሁ ዝውር ከማለት ውጭ ምን ታደርጋላችሁ? ሁሉም ጫና ሁሉም ሸክምናት ላይ ነው። እናንተ እኮ አስረግዛችሁ ብቻ ዝውር፣ ከዛ ዘጠኝ ወር የምትሸክምናት ሶስት ዓመት የምታጠባናት በወገቧ አዝላ ሽንት በጀርባዋ ላይ እየፈሰሰ ይሄ ሁሉ ድካም የማን ነው? የሴት ግን፣ ይህኑ ሁሉ ትረሱና እናንተ ወንዶች ብቻ ሀይለኛ፣ እናንተ ወንዶች ብቻ የራሳችሁን ሴክሲ ያጠብቃችሁ ይቺ ታምራለች፣ ይችን ላያግባት፣ ዛሬ ይችን ልጥበሳት። ሴት ግን ለልጆቿ ስትል ህይወቷን በሙሉ አሳልፋ ትሰጣለች። እናተ ህይወታት አታሳልፉም። ይኸው እያየናችሁ ነው። በስላመለጠዎቹ ብቻ ፍለጋ ትሮጡ እንደሆን እንጂ ህይወታችሁ ለልጆቻችሁ አታሳልፉም። እንግዲህ ዛሬ ውድ ቤተሰቦች ሱመያ ብቅ ብላልና ያለች፣ እንግዲህ በሱመያ መምጣት የተደሰታችሁ ላይክ፣ ላይክ፣ ላይክ ማድረግ እንዳትረሱ። እኔ በጣም ደስ ና ያለኝ ማለት ነው፣ እያችሁ ፊቴ ራሱ ቦግ ብሏል። ሳቅሳቅ ብሎኛል። ደስ ይላል። ግን ከሱመያ ጋር አብራ የመጣችው ማነው ስሟ? ስሟን ገና አልያዝኩትም። እሷ አሳዝናኛለች በጣም ማለት ነው በጣም። እሷ ለሱመያ አዝና ጀሚላን በሌሊት እያለቀሰች ስለነበረ በማታ ጀሚላን ወስዳ ስለሰጠች እሱ ደግሞ ጀሚላን ለምን ወስደች ሰጠች ብሎ ቀጥቅጦ ልጆቿን ቀምቶ ብቻዋን እንድትሄድ አደረጋት። አያችሁ ወይኔ፣ ሰው ወንዱ እየተበላሸ መጣ። ምንድን ነው ነገሩ? እንደ ቆይ፣ እናትና ልጅን በመለያየት ምንድን ነው የሚጠቀሙት? እንዴ ቆይ፣ አንተ ጀሚላን ይዘህ ሄደህ እንደው ትንሽ ስታስበው አይደለም። አንተ ጀሚላን ሰኢድ፣ ቢወስዳት ሰኢድ አያሳድጋትም፣ አንድ ቀን አታድርለትም። ለሰኢድ ብቻውን እንደው ቀኑን ሙሉ ሲዞር ውሎ አዳሩን ሲዞር ውጭ ቢሆን ጀሚላን አይይዝም ሰኢድ። ለምን ጀሚላ ለደቂቃ ውጭ እንደዋጣት አባቷን ትከተላለች እንጂ እዚህ እያሉ እንኳን። ከሱመያ ግን መለየት መነጠር አትፈልግም ሰኢድ የራሱን ህይወት በገዛ እጁ እየመነቃቀረ ነው። እንደ ጭድ በተነ። ይሄ ሰውዬ ደግሞ ጥሩ ህይወቱን ጥሩ ትዳሩን የወንድሙን አይቶ፣ እንደው ሰው እኮ አንዳንዴ ሲያቀብጠው፣ አሁን ምን ሊሆን ብሎ ነው አሁን ይሄ ሰውዬ እንግዲህ እሷ እኮ ጥሩ ስራ ነው ሄረ ስራ ነው የሰራችው በልጆቿ ላይ እንዲደርስ የማትፈልገውን ነገር በሱመያ ላይ እንዲደርስ ስላልፈለገች ይቺ ልጅ እያለቀሰች ይስራይቻት እሷም እናትናትና የእናት አንጀት ያውቀዋል ሁሉንም ነገር ልጇን ለሱመያ አስረከበች። አቶ ባል ደግሞ አጎት ተብዬ ልጅቱን እንድትወሰድ ስላልፈለገ ሚስቱን ደብድቦ ሚስቱን ከነ ልጆቿ ልጆቿን አስቀርቶ ሚስቲቱን ዳ ብሎ ሚስቲቱ ሱመያ ጋ ሄዳ እያለቀሰች ነው። ምን አይነት ጉድ ነው? እንዴ አንተም እንደ ሰይድ አምሮ ነው? እንዴት ዛርህን በትነህ መሯሯጥ። ልጆቹን ለነገሩ ሁለት ቀን ብቻህን ስትይዛቸው የዛ ሰዓት ሲያለቅሱብህ ይገባሃል። ይህ ሰውዬ ግን ማለት ነው አጎታችን ጀሚላ፣ አጎት ጀሚላው ወስዶ እስካሁን አስቀርቷት በሆን። ጀሚላን ሊገሏት ነው ወይስ ደስተኛ አድርገው ሊያሳድጓት ነው? ያልገባኝ ነገር ጀሚላን ከናቷ ነጥለው አሁን በእነሱ ቤት ወላ ሱመያን ለመውሰጃ መንገድ ልትጠቀመው ነው ወይስ ምንድን ነው? እንኳን አንተ ሰኢድ ጀሚላን ቢቀማ አያሳድጋትም። እልቅስ አርፈ ሚስትህን ነገር ሳታከር። አንዳንዴ ሴቶች አሁን ዛሬ ሚስትህ እንደዚህ አለቅሳ እንደሆነ ነገ ደግሞ እንድታለቅስ ታደርግሃለች። እንደዚህ አይነት ነገር ልክ እንደ ሰኢድ ሰኢድ ሱመያን በፈለገ ሰዓት አስለቅሷት፣ በፈለገ ሰዓት ስቆ ሊመለስ ነበር፣ ግን አልተሳከለትም። ይሄው አመት ሊሆናቸው ነው አመት ሆናቸው እንደ ሊሆናቸው ነው እይ ልጆቹን ያያደለ ሚስቱን ያያደለ ከሀገር ሀገር ብሩን እየበተነ እየተሰቃየ እንደ እብድ እየኖረ ነው። አንተም ይሄ ነገር ሳያጋጠመ ሩጣ ሄደ ሚስቱን ሱመ ያገና ያለችው ይቅርታ ጠይቀ ክብሯን መልሰ ላደረግከው ድርጊት ሚስቱን ይዘክዳሉ ልጆቹ ጋር ብትኖር ነው የሚሻለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል አላህ ሀገራችንን ሰላም ያደርገልን ዛሬም በአዲስ ቪዲዮ ብቅ ብዬ ላችኋለሁ ምንድን ነው እሱ አንደኛ ሱመያ ስለመጣች በጣም ደስ ብሎኛል ከምነግራችሁ በላይ ሪከርድ ሳደርግላት እያወራችን እየመለሰችልኝ ስላልነበረ ስደውል ስልኳ ዝግ ስለነበረ በጣም ነበር የተጨነኩት። በጣም ነበር የከፋኝም ማለት ነው ንዝህን ያክል ከኔ መራቅም ራሱ ረፍት ይሰጣታል እንደስከምል ድረስ ማለት ነው ነበረ የተጨናነኩት። ግን አልሐምድላ ዛሬ ብቅ ብላልናለች። ያኔ ቅንጭላቴን ረፍት ለማድረግ ስለፈለግኩኝ ነው አታስቢያ ተጨነቂ ምናምን ብላ ሪከርድ ማድረግ አለኝ ነበረ የመን ራሱ መታ ለምን ሳታገኝኝ እንደሄደች ሁሉ ነግራኛለች። አሁን እሷም ለእኔ ያዝና ነው እኔም ደግሞ ለምን ሳታገኝ ብዬ ትንሽ ጮኬ የነበረ ማለት ነው። እኔም ያው መታወቂያ ስለሌለኝ አደኒጅ እሷን አይቻት ስመለስ ስለሚያስቸግር ጭንቅ ልግባ ወይ አንቺ ከጀሚላ በቃ አትሻይም። ልክ እንደ ጀሚላ ገና ሕፃን ነች ብላን ልክ ያዳረገችልኝ እስኪ አሁን እኔ ስታውኝ እንደ ጀሚላ ነው እንደ አስተሳሰቤ እንደ ጀሚላ ሕፃን ነኝ እንደ ነር አደለም እንደ እናን ምሁን። ዛሬ ደስ ብሎኛል ማለት ነው። እሷን ደስ ብሎ ሳይ ደስ ይለኛል። ጎበዝ፣ ጀግና በርቺ አንክሪ ግን አትጥፊ፣ ታስጨንቂናለሽ። በውስጥ እንኳን ሳታወሪ ዩቱብ ላይ እንኳን ድንገት ሳይሽ ደስ ይለኛል። ያኔ መኖርሽን ጤነኝነትሽን አረጋግጣለሁ። ሰላም መሆንሽን ማለት ነው። ልክ አንቺን እንደምጨነቅልሽ ባታስቢ እኔ ግን ሁላ ይጨነቅልሽ አለሁ። ከምንም በላይ ያስብልሽ አለሁ። ደግሞ እንደምወድሽ እንዳትረሺ። ስለምወድሽ ነው እንጂ የምጨነቀው፣ አዲ ሰው ብትሆኝ የራሷ ጉዳይ ብዬ ተውሻለሁ። ግን መተዋል አልችልም አንቺን ምክንያቱም፣ ህሊና ያ ስለማይፈቅድልኝ። አየሽ ከልቤ እንደምወድሽ ስላወቅሽ አሁን እኔ ላይ የተደላሽ ነው ስልክ በመዝጋት ሪከርድ ባለመመለስ አሁን በዚህ የቀጣሽ ነው ማለት ነው ግን እንደዚህ አታድርጊ ጎዳብሻለሁ ሲቀጥል ደግሞ ሁለተኛው ነገር ምንድን ነው እቺ ቃል ናት ማናት ሱመያ ጋ ዛሬ ስታለቅስ የነበረችዋ ልጅ ማለት ነው አሳዝነኛለች በጣም እንዴ ቆይ ይች ልጅ አሁን ይች ሴትዮ ልጇን ቀምቶ ባሏ ደብድቦ አባረራት የት ሄደች ሱመያ ጋ

ይሄንን አሁን የምታዩትን ቻናል ማለት ነው ለእሷ አሰጥቻታለሁ። አሁን ቁጭ ብለን የምናወራበትን ይሄ ቻናል ላይ እሷ ነው። ላይክ ሰብስክራይብ አድርጉላት ቤተሰቦች፣ አታሳፍሩኝ። እውነት ለመናገር ከሆነ ካደረገችው አንጻር ሌላም ይገባታል። ግን እንደዚህ አይደለም። አንተ ለወንድምህ ስትል የራስህን ቤት ማፍረስ የለብህም። እሱ ራሱ ፈልጎ ሳይል ህጻን ያለ በጣም ማለት ህጻን ያለ አንተ የራስህን ህይወት ሳታድን የራስህን ትዳር ለሰው ትዳር ስትራስ የራስን ትዳር ያ ወንድም እኮ ሁለት ትዳር። እዚህ ጋ እንግዲህ የመን የሄድኩት ይህንን ልገዛ ነው ማለት ነው፣ ይህንን ወንበር። ያው እንግዲህ የወንበር ወሳኝ ነው አስፈላጊ ነው ማለት ነው። እንግዲህ ዝም ብዬ በወንበር ከምሰራ ብዬ ይህንን ወንበር ገዛሁኝ። የመን የሄድኩት ለዚህም ነው። ሌላም ነገር በእርግጥ ልገዛ ነው፣ ለዚህ ብቻ አይደለም የሄድኩት እና ያው እዚህ ሳይ ወደዳል መሰለኝ እዛ ሂጄ ገዝቼ መጣሁ ማለት ነው። እንግዲህ ያው እንደምታዩት አሁን ቁጭ ብዬ እየተሽከረከርኩኝ አወራበታለሁ እንደፈለኩኝ ማለት ነው። በዛው ለቃውንቴን እንግዲህ

እንዴ ጉድ አይደለም እንዴ! አሁን የሰውዬ ሚስቱን የደበደበው ልጆቹን የቀማው ለምን ሱመያ ጀሚላን እንድትቀማች አልቀጠለችም ነው እንዴ? ጀሚላን ተቀምታ ሱመያ አርፈም የምትቀመጥ ይመስላችኋል? እን አለምን ላያችሁ ላይ ነው የምትገለብጥባችሁ። ገና ስላላወቃችኋት ነው። ሁለተኛ ነገር ደግሞ ሱመያ ለጀሚላ ያላትን ፍቅር እናት ናትና፣ እመቀው እናት ብቻ ነው። እች ሴትዮ የእናትነት ስሜት የእናት አንጀት ስላላት እቺ ልጅ ስታለቅ ስላለስቻላት ሩጣ አንቃ ይዛ ለሱመያ አስረከበች። አጎት ተብዬ ደግሞ ለምን ልጅቱ ወስደች ሰጠሽ ብሎ ሚስቱን ደበደበ። ይኸውን ተገቢ ነው። እንደው አባቶች አንዳንዴ የሚያደርጉ ነገር ግራ ይገባኛል። ይመስለኛል የሰኢድ ወንድም ከሰኢድ ቀንቶ ነው። ምን አትሉኝም? ሰኢድ ሱመያ እናባሮ እዚህ ሄድኩ ብሎ ሳይናገር ሰው ለስራ ለምናምን ተመካክሮ ሄዶ አግብቶ እዛ ሰኢድ አሁን በዛ ሰዓት አገባ ካላስ ተሞሸረ እልልልል ብሎ ጨፈረ። ከዛ ጭፈራው ሲያልቅ ምን ሲል ወደ ወይዘሮ ሱመያ እንደለመደ ሻንጣውን እየጎተተ መጣ። ከዛስ ምን ሆነ? ሻንጣውን እየገተተ መጥቶ ሻንጣውን እየገተተ ተመለሰ። ይኸው እስካሁኗ እለ ድረስ አቶ ሰኢድ ሻንጣ እየገተተ ነው ያለው። ለምን? ሱመያን እቃ አይደለችማ በፈለገ በቦታ ላይ አስቀምጦ በፈለገ ሰዓት ሲመጣ የሚያገኛት እቃ ስላልሆነች ወንዶች አንዳንዴ ሴትን እንደምን እንደሚያስቡ ራሱ አይገባኝም። እስኪ አሁን መግረፍ ተገቢ ነው? ልጆቿንስ መቀማት ተገቢ ነው? እሷ እኮ ትክክል ናት። እቺ ሴት ትክክል ናት። ለምን ጀሚላ ተቀምጣ እሷ ቤት አሁን ስ እስከ መቼ ይዟት ነው? እሷ ቤት እስከ መቼ ይዟት ነው? እች ልጅ እያለቀሰች ጀሚላ ምግብ አትበላም፣ ምግብ በጭራሽ አትበላም። በግድ በግድ የተለመነች እየተጫወተች ነው፣ አይደለም ሱመያ ናታ። ታበራው ለመግደል ነው ወይስ ምን ለማድረግ ነው? ያልገባኝ ነገር ደግሞ ጭራሽ ብሎ ቤቱን አፈረሰ። ሳኢድን እንደምታየው ወላ ልጆቹን አያይ ወላ ሚስቱን አያይ። አሁን በሀሳብ ላይ ክፍፍል የለው ምን የለው በቃ በሁሉ ነገር ተዘጋግቶበታል። መንገዱ ጠሪቁ ሲር ጠፍቶበታል። አንተም እንደ ጠሪቅህ መንገድህ ሳይጠፋብህ የት እንደገባህ ሳትጠፋ ሚስትህን ይቅርታ ጠይቀህ ለምነህ ነገሮች ሳይከሩብህ ወደ ቤት መልስ ሴቶች አንዳንዴ ሹፍ ጠንካራ እስከሚሆኑ እንጂ የሚል ምንፈሰፈሰው የምናለቅሰው ጠንካራ ከሆኑ በኋላ መላሸላቸውም ሱመያ በሰኢድ እዚህ እያለች ታለቅስ ነበር ታነባ ነበረ እንዲያስረዳት ሪከርድ ስታደርግለት አሁን ቢዝነኛቸውን ቆይ በኋላ አስረዳሻለሁ ነበር የሚለው አሁን ግን ሱመያ አስረጄኝ ብሎ እንኳን ቢለምን ይኸው መልስ እንኳን ሊያገኛ አልቻለም ብሎክ ተደርጎ ሰውየው ከነጭራሹ በዩቱብ እየወጣ ይለፈልፋል እሷም ያኔ አንድ ሰው የሆነ ሪያክሽን እንደሚሰራ ሰው ሪያክሽን እንደሚሰራ ሰው ትደበርባቸዋለች እንጂ የሰኢድን ስም ማንሳት ራሱ መጥራት አትፈልግም። እኔ ራሴ አንዳንዴ ደውዬ ሱመያ ምን ሆንሽ? ምንደረሳችሁ ወሬ ይሄንን ነገር ሰብበት፣ ወደ ራስሽ ተመለሺ፣ ባልሽን ወደ ራስሽ መልሺ፣ ልጆችሽን አንድ ላይ አድርገሽ አሳድጊ። ተላተክ አትጨቅጨቅኛ ቦኒ፣ ስለ ሰኢድ የሚያወራ ሰው አሁን በጣም የሰለቸኝ ስሙ መስማት አልፈልግም ትላለች እሷ። ሱመያ እኮ ዩቱብ ላይ የሳቀች ከወዲያ እያረረች ነው እዚ በነበረች ሰዓት። አሁን ኢትዮጵያ ሄዳ ከካሜራ ጀርባ ያለችውን ባላይም ግን ከዛ ወደዚህ እዚህ የመንባለች ሰዓት እኔ ስንት ጉድ አድርጋኛለች። እንደ ያንን እረሳለሁ። እንደ ያንን ሁሉ ግን አድርጋኝም ሆናም ለራሷም ተጎርታ እኔንም አብራ አሰቃይታኝ፣ ግን ይኸው አሁን ላይ ጠንካራ ሆና ምንም እንኳን ደካማ ጎን ቢኖራት ያንን ደካማ ጎን ደብቃ ጠንካራ ጎኗን እያሳየች ስለሆነ ደስ ብሎኛል። የሴት ልጅ ጠንካራ ጎን ከወጣ ወንዶች ትሰቃያላችሁ። ትሞታላችሁ። ልቅስ። ሴት ልጅ እንደዛ ደካማ እንደሆነች፣ እንደወደደችህ፣ እንዳፈቀረችህ፣ እንዳከበረችህ እንድትኖር ትፈልጋለህ። የተለየ ተሰሩፍ አትሰረፍ፣ እሷ ላይ የተለየ ነገር አታድርግ እሷ ላይ። እውነት ነው፣ ሴት ከቆረጠች፣ ሴት ልጅ ቆረጠች፣ በቃ አመረረች፣ አታገኟትም። አትሳሳቱ። አሁን የሰኢድ ወንድም ሚስትን በጊዜ መልስ፣ የልጆችህንና በጊዜ ክብሯን መልሰት። ይቅርታ ብለ ማድረግ ያለብህን ነገር በሙሉ አድርገህ ሚስትህን መመለስ አለብህ። እማንተም እንደ ሰኢድ ከሀገር ሀገር ስትሮጥ መሯሯጥ አምሮህ ከሆነ እኔ ፈራሁልህ። ሱመያ ከአንድ ሀገር ሀገር ስትሯጥ እሷ ተከትላ መሮጥ ከጀመረች እመነኝ፣ አታገኛትም። አንተም ሰኢድም ታያችሁ፣ አንድ ላይ ሁናችሁ ሻንጣ ይዛችሁ ስትሯሯጡ። ይልቅ እህነዚህ ከሱመያ ጋር ናት ሚስትህ። ሱመያ አሁን ከኢትዮጵያ ወታ የሆነ ሀገር ስትሄድ ሱመያ ያስኪራት ሚዛ ትሄዳለች። በዛ ሰዓት አንተ ሄድ ደርሰህ ታገኛት ነው? ንገረኝ እስኪ የት ልትፈልግ ነው? አንተም እንደሰይ ከየመን ኢትዮጵያ ከኢትዮጵያ የመን እንደተመላለሰው እንደውሃ ቀጂ አንተ ምንስ ነው? አንተ ደግሞ የት ነው የምትፈልገው? እስኪ ቀቅስ፣ ይቅርብህ፣ ሚስትህን መልስ። ወንዶች አንዳንዴ የሴቶችን አክብሩ፣ ሚስቶቻችሁን አክብሩ፣ ለሚስቶቻችሁ ክብር ይኑራችሁ። የወለዳችኋቸው ልጆች የሚስቶቻችሁ እንዳውም እኮ እናት ናት ትልቅ ተጽዕኖ በልጅ በኩል ያላት። እንዴ ዘጠኝ ወር ተሸክባ አርግዛ አንድ ቀን የምታምጠው ምጥ ራሱ ስንት ዋጋ ያስከፍላል? በሞት እና በህይወት ጉዳይ ሆና ወልዳ እንደገና ሶስት አመት ሁለት ዓመት አጥብታ ልባ እስከሚሳብ ድረስ ነው የምታጠበው። ይሄን ይሄንን እናንተ ታውቁታላችሁ እንዴ። እንደው እንደዚህ በቀላሉ ልጅ ለፍ አርጋችሁ የምትወስዱት እንዴ? እኔ ቆይ እንደው እናንተ ቆይ እንዴት ነው የምታስቡት? እንደው እስኪ ትን ልጆችን ከእናት ከመቀመጣችሁ ከመለያየታችሁ በፊት እስኪያስቡ ያችን ያማጠቻትን ቀን አብራችሁ አመጣችኋል። አስረግዛችሁ ዝውር ከማለት ውጭ ምን ታደረጋላችሁ? ሁሉም ጫና፣ ሁሉም ሸክም እናት ላይ ነው። እናንተ እኮ አስረግዛችሁ ብቻ ዝውር። ከዛስ ዘጠኝ ወር የምትሸክምናት ሶስት ዓመት የምታጠባናት፣ በወገቧ ሽንት፣ በጀርባዋ ላይ የፈሰሰ ይሄ ሁሉ ድካም የማን ነው? የሴት ግን ይህኑ ሁሉ ትረሱና እናንተ ወንዶች ብቻ ኃይለኛ፣ እናንተ ወንዶች ብቻ የራሳችሁን ሴክስ ያጠብቃችሁ ይቺ ታምራለች፣ ይቺ ላያግባት፣ ዛሬ ይቺ ልጥበሳት። ሴት ግን ለልጆቿ ስትል ህይወቷን በሙሉ አሳልፋ ትሰጣለች። እናንተ ህይወት አታሳልፉም። ይኸው እያየናችሁ ነው። በስ ስላመለጠችሁ ብቻ ፍለጋ ትሮጡ እንደሆን እንጂ ህይወታችሁ ለልጆቻችሁ አታሳልፉም። ልጆቻቸውን ከእናት ጋር ተዉ። አባቶች ለልጅ አትሆኑም። እውነት ነው እንዴ?